ተናጋሪ በኋላ መናገር አለመታደሉ፣ እኔ እንኳን አልናገርም። ደግነቱ ላነብን የመጣሁት ከወዳጆቼ ጋር እዛ ጋ አንድ ሁለት ጨዋታ እየተጫወትን ነበር። አንድ ትንሽ ወደ ሀዘንም ያደላ ጽሑፍ ይዤ የመጣሁ አንደኛው ደግሞ ደህና ነው፣ የቱን ላቅርብ ስላቸው የመጀመሪያዋን ተናጋሪ ተከታይና ፈገግታ ካበዛች አንቺ ያሳዝኝን አለችን። ስለዚህ ፎቶ የላትም የሚል አጭር ታሪክ አነብላችኋለሁ። ፎቶ የላትም። እናታችን የሞተችው በድንገት ስለነበር ጀርመን ሀገር የሚኖረው ወንድሜ ለቀብሯ መድረስ አልቻለም ነበር። ያ ደግሞ በሀዘን የተቆራመደ አንጀቱን ቅርጥፍ አድርጎ በላው። ተንገበገበ ሳላያት ሳልሰናበታት ቆም ያልቀሽ የሳል ቀብራት እርሜን ሳላወጣ ያለ ለያዥ ለገናዥ አስቸገረ። በዚያ ሰሞን ያለ ልክ ሲብሰለሰልና ሲያስቸግረን እስቲ እናንተን ይሰማ ከሆነ ተው በሉት ብለን አንዳንድ አዛውንቶችን ስንማጸን የሚወዱትን ሰው አፈር ማልበስ እንዴት አድርጎ አንጀት እንደሚቆርጥና ቁርጥን ለማወቅ ሀዘንን ለመወጣት እንደሚያግዝ የደረሰበት ያውቀዋል። ተውት ያልቅስ፣ ይውጣለት እንዲሁም ከወጣለት ጥሩ ነው ብለው አከላከሉን። ይህን የሰማው ወንድማችን እውነታቸውን እኮ ነው፣ እውነታቸውን ነው፣ ተውኝ፣ ይውጣል፣ ይላልቅስበት። ምስኪኗ እናቴ እኮ ከዚህ በላይ ይገባት ነበር። አምስት ዓመት ሙሉ አይንህል የው ልጄን አፈቀኝ እያለች ስትለምነኝ፣ ስታለቅስብኝ አሻፈረኝ ብዬ ይኸው ቁርጥ ሲሆንብኝ ዛሬ የመጣሁላት አደለ? ግን ምን ዋጋ አለው? በእኔ ጉዳይ እህህ እረር እንዳለች ሄጄ እንኳን አፈር ሳላለ ብሳት ጥላኝ ሄደች እያለ ቀን ከሌት ማንባቱን ቀጠለ። ከሳምንት በኋላ ማንንም ሳያማክር ቤት ውስጥ በየአልበም ውስጥ ያለን ፎቶ ማተራመስ ጀመረ። ምን ፈልገ ነው አልኩት። እማያለችበትን ፎቶግራፍ ፈልጌ ነበር አለኝ። ሶስት በመቶዎች የሚቆጠሩ የቤተሰባችንን ፎቶዎች የያዙ ባለብዙ ገጽ ረጅምና ሰፋፊ አልበሞችን አሰስን። በእነዚህ አልበሞች ውስጥ ለአስርት ዓመታት የቤተሰባችንን ታሪክ ሰንደው የያዙ በርካታ ፎቶዎች ታጭቀዋል። እማየ ግን በእነዚህ ፎቶዎች ውስጥ ልናገኛት አልቻልንም። ልጆቿ በሙሉ እንዴት ለብዙ አይነት መታወቂያዎች ከተነሳቻቸው ዝም ብለው ጉርድ ፎቶዎች በስተቀር ከቤተሰብ ጋር አንድ ደና ፎቶ የላትም? እንዴት ይሄ ይሆናል? ይሄን ሁሉ ዓመት ይሄን ሁሉ ፎቶ ስንንቀጨቀጨት አባቷ ነበረች። እንዴትስ ነው ይሄንን አሳዛኝነት እስከ ዛሬ ድረስ ልብ ያላል ነው በሚል ጥያቄ ተጠመድን። ከዚያ የቤተሰባችን ወሳኝ ፎቶዎችን ባየሁ ቁጥር እማዬ የትሄዳ አብራን እንዳልተነሳች ማሰላሰልና ማስታወስ ጀመርኩኝ። ወንድሜ ጀርመን ሊሄድ እጅብ ብለን ልንሸኘው ሄደን ሳለ በመጨረሻው የመለያያ ሰዓታችን ቦሌ ኤርፖርት የተነሳ ነው የቤተሰብ ፎቶ ውስጥ ያልገባችሁ በመሄዱ ስታለቅስ አድራና ውላ አይኖቿ ክፉኛ ስላበጡ አልተመቸኝ። አይኖቿ ክፉኛ ስላበጡ እንዲህ መስዬማ የታናሽ ወንድሜ ምርቃት ቀን ተሰብስበን ፎቶ ስንነሳ ነይ እንጂ ነይ ግቢ ግቢ ግቢ ብለን ስንላት ያልተነሳችሁ ገና ከኩሽና ወጥታ ሳትለባብስ ስለነበር እንዴ፣ እንዲሆኝ ማልነሳም ባይሆን በኋላ የአገር ልብሴን ግጥም አድርጌ ለብሼ ታነሱኛላችሁ ብላ ነበር ያ ኋላ፣ ግን ማንም አላስታወሰውም፣ መቼም አልመጣም። የታላቅ እህቴ የመጀመሪያ ልጅ ክርስትና እለት ሰብሰብና ፈገግ ብለን ፎቶ ስንነሳ እዚህኛውም ፎቶ ላይ ያልገባችሁ ከቤተ ክርስቲያን መልስ የህፃኗን ሽንት ጨርቅ ልትቀይር ሄዳ ነው። የእኔ ሰርግ ለት ደግሞ ፎቶ የሌላት እነዚህ ሰዎች ሳልወድ እምቢ ብላችሁ እኔ ልወጣው እያልኩኝ ቀጥራችሁ እንዳያዋሩድኝ ቤተ ዘመድ ፊት ብላ የምግብና የመጠጥ አቅራቢዎቹን እግር በእግር ስትከታተል ለአንድም ፎቶ ሳትበቃ ስለቀረች ነው። ሙሉ ቤተሰቡ ተሰብስቦ ላንጋኖ ሲሄድ በስንት ልመናሽ ብላን ብትመጣም ሁላችንም ሐይቁ ዳር ሄደን የተነሳ ነው ፎቶ ላይ የሌለችው። ደግሞ በየቦታው የጣልናቸውን ቦርሳዎች እና ሌሎች ንብረቶቻችንን እያየች ሁላችንም ከሄደን ይህን ሁሉ ኮተታችሁን ማን ከሌባ ሊጠብቅ ነው ብላ ቀርታ ነው። እናታችን የትም መቼም እኛን ስለ ማገልገልና ከእኛ እኩል መታየትን ለፎቶ ተዘጋጅቶ ፈገግ ማለትን ሳይሆን ለእኛ መቆምን በመምረጧ አንጀቷ ስለማይፈቅድላት የቤተሰቡ ዋልታና ማገር ሆና ሳለ በቤተሰቡ ፎቶ ላይ ግን አትታይም። አንዱም የጋራ ፎቶ ላይ ብትታስሱ ብታስሱ ብታስሱ አታገኟትም። እርግጥ ነው ምትክ የሌላት እናታችንን ሞት ዘወትር ይጠዘጥዘን ነበር፣ ልባችንን ያደማው ነበር። በየትኛውም የጋራ ፎቶ አብራን መኖሯን አለመመዝገቡ የታሪካችን አካል እንደነበረች አለመዘገቡ ግን በጣም ከመሸ እጅግ ከዘገየ በኋላ ባስተዋልን ጊዜ ዳግም ቁስላችን አመረቀዘና ከወንድማችን በላይ ሀዘናችን ልካጣ። አመሰግናለሁ።